ህዝባዊ መሰረት ይዞ የተነሳው አገራዊ ለውጥ የህዝብን ማህበራዊ ኢኮኖሚያዊና ፖለቲካዊ ተጠቃሚነትን ለማረጋገጥ በሚያስችል ሂደት ውስጥ ዛሬ ላይ ደርሰዋል። ከለውጡ አስቀድሞ በነበረው መንግስታዊ ሥርዓት ብልሽት የፖለቲካ ምህዳሩም ጠቦ፣ አንዱን ባለቤት ሌላውን አጋር ያደረገ በርካታ ማህበራዊና ኢኮኖሚያዊ ጥያቄዎች የነበሩበት በመሆኑም የአገርን ህልውና አደጋ ላይ የጣለም ነበር። እናም የሀገራዊ ለውጡ እውን መሆን አገርን ከመፍረስ የታደገ አንድነትና እኩልነትን ያረጋገጠ አካታች ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴን አምጥተዋል። ይህ ድል በኢትዮጵያውያን ተጋድሎና መስዋዕትነት የተገኘ መሆኑን የብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፍ ያለው ተፈራ ተናግረዋል። ቢቶቶስ ሲድግደሚ አፉር ሃለከነ ያለፈው ሥርዓት ብሔራዊነትን ያልፈጠረ አንዱን ባለቤት ሌላውን አጋር አድርጎ ይገፋ ራስን በራሴ የማስተዳደር መብትን የዴሞክራሲ ስርዓቱንና በራስ ሀብት የመጠቀም መብትን የገደበ እንደነበር የቅርብ ጊዜ ታሪክ ነው። በተጨማሪም ከአንድነት ይልቅ መከፋፈልን የሚፈጥር ለእርስ በርስ ግጭት መንስኤ ሊሆን በሚችል መልኩ የተፈጠረ ነበር። መጋቢት 24 ይህንን ሁሉ ጉድለት በመሙላትና አካሄዱን በማስተካከል ሀገርን ከመፍረስ ያዳነ በህብረ ብሔራዊነት ውስጥ አንድነትን በመፍጠር በሀገር ግንባታ ሂደት ውስጥ አዲስ ቀን ያመጣለት ነው። ይህንን ቀን እውን ለማድረግ የህዝባችን ትግል አመታትን የፈጀ ትልቅ መስዋዕትነትን ያስከፈለ በመሆኑና በለውጡ አማካኝነት የተመለሱ የህዝብ የልማት ጥያቄዎችን በተመለከተ አንድ አይነት አመለካከት ለመፍጠር ይህንን ቀን ማሰብና ማክበር ያስፈልጋል። ዴቢ አርገተን እረት ሁበኖ የመጋቢት 24 ትሩፋቶች ተብለው ከሚጠቀሱት ውስጥ አንዱና ዋነኛው የህዝብን የኢኮኖሚ ጥያቄ የመለሰው ስኬት ነው። ባለፉት ጥቂት አመታት በተሰሩ የልማት ስራዎችም ከኢኮኖሚ ጥገኝነት የተላቀቀ ህዝብና ሀገርን በመፍጠር ረገድ ተጨባጭ ለውጥ የተመዘግበበት በምግብ ራስን የመቻል እቅድ በተጨባጭ የተረጋገጠበት ሲሆን አገርን የሚያሻግሩ ሜጋ ፕሮጀክቶች እውን ሆነው በርካታ ዜጎች የስራ ዕድል ተጠቃሚ የሆኑበት አጋጣሚም የተፈጠረበት ነው ሪፎርሚን ዲነግዴ ረት ይገጌፈሜስ በኢኮኖሚው ዘርፍ ላይ የተደረገው ለውጥ ሀገራችንን ከውድቀት ታድጎ የእድገት ጎዳናን እንድትይዝ አስችሏታል። እንደ ክልላችን ስንመለከት ደግሞ በተያዘው የበጀት ዓመት 8.2 በመቶ የኢኮኖሚ እድገት ይመዘገባል ተብሎ ይጠበቃል። በ2010 ዓ ም ብንመለከት የክልሉ ገቢ ከ17 ቢሊዮን ብር የማይበልጥ የነበረ ሲሆን በ2016 ዓ ም ከ120 ቢሊዮን ብር በላይ መድረስም ችሏል። በ2010 የክልሉ በጀት ከ55 ቢሊዮን ብር የማይበልጥ የነበረ ሲሆን በ2017 ከ285 ቢሊዮን ብር በላይ ማድረስም ተችሏል። የኢኮኖሚ ብልጽግና ለማረጋገጥ በ28 ኢኒሽቲቭዎች በተሰሩ ስራዎች በ2010 ዓ ም 179 ሚሊዮን ኩንታል ብቻ የነበረውን አጠቃላይ ምርት በ2016 ከ400 ሚሊዮን ኩንታል በላይ ምርት ማሰባሰብም ተችሏል። ይህ ስኬት ፓርቲያችን እውነተኛ ብልጽግና ለማረጋገጥ ትክክለኛ መንገድ ላይ እንደሚገኝ የሚያረጋግጥም ነው ጡቃ ገው እንደ ቀደም ባለው መንግስታዊ ስርዓት በክልሉ በርካቶች በሽብር ተፈርጀው የታሰሩበትና የተሰደዱበት የነበረ ሲሆን ከዚህ ፍረጃ ነጻ የሆኑበት ሀሳብን በነፃነት መግለጽ የተረጋገጠበትና እውነተኛ ፌዴራሊዝም የተተገበረበት መሆኑን ኃላፊው አንስተዋል። ረኩን ሲያሰብየ ኬኛ እኒ ቶኩ የሀገራችን ፖለቲካ መሰረቱን ዴሞክራሲና እኩልነት ያላደረገ በመሆኑ ለትልቅ ችግር የተጋለጠ ነበር። የህዝብን ተጠቃሚነትም የሚያረጋግጥ አልነበረም። ይህ ደግሞ የሀገሪቷ የፖለቲካ ባህል የተወሳሰበ እንዲሆን አድርጎ ቆይቷል። ይህንን ችግር ለመቅረፍ የፖለቲካ ምዕዳሩን ማስፋት የተቻለ ሲሆን በፖለቲካ አመለካከታቸው ታስረው የነበሩ ግለሰቦችም እንዲፈቱ፣ የተሰደዱት ወደ ሀገራቸው ተመልሰው በነፃነት ሀሳባቸውን በሰላማዊ መንገድ እንዲያራምዱ፣ በሽብርተኝነት ተፈርጀው የነበሩ ፖለቲከኞችም ከዚህ ፍረጃ ነጻ እንዲሆኑ ተደርጓል። በክልሉ መንግስት በተቀመጠው አቅጣጫ መሰረት ከ50 ሺህ በላይ የሚሆኑ የሥራ ኃላፊዎችን በተለያዩ አካባቢዎች በማሰማራት የህዝብን የልማት ጥያቄ በቅርበት እንዲከታተሉና እንዲያገለግሉ መደረጉም ተነስተዋል። ሁንዴፈ ሞቱማ ገንዳት የወጅ ወልቀበቴ ከቀበሌ አስተዳደር ምስረታ ጋር በተያያዘ የክልሉ መንግስት ባስቀመጠው አቅጣጫ መሰረት ህዝብና መንግስትን ሊያቀራርብ በሚችል መልኩ በተለያየ የስራ ኃላፊነት ላይ ሲሰሩ የነበሩ ከ50 ሺህ በላይ የሚሆኑ አመራሮች ከ7 ሺህ በሚበልጡ ቀበሌዎች ወርደው ህዝባቸውን በቅርበት እንዲያገለግሉ ተደርጓል። በዚህ መሰረት ህዝባችን ከእነዚህ አመራሮች ጋር በመሆን የአስተዳደር ምስረታውን እሁን እንዲሆን አድርጓል። ይህ ታሪካዊና ሊመሰገን የሚገባ ነገር ነው። በዚህም ብዙ የህዝባችን የልማት ጥያቄ ምላሽ እንዲያገኝ አድርጓል። በልኢናን ኢጃሬ ሆጂ እቲ ገልቹ ደንደኤ ጂር እየተመዘገቡ የሚገኙ ስኬቶች በብዙ ፈተና ውስጥ የተገኙ በመሆናቸውም በቂ ነው የሚባል አይደለም። በመሆኑም ይህ የለውጥ ሂደት ተጠናክሮ እንደሚቀጥል ተጠቁሟል።